አመስግኑ። በጣም የሚገርም እግዚአብሔር እጅ አለ። እሺ፣ ቀኝ እጃችን የሆነ መንፈስ ይመታ ነው ያለ። ትንቢት ነው። ይህን ዝማሬ ዘምሩ ሲ ይረዳ፣ ይደግፋ፣ ጉልበት ሆናል ጌታ ወገንደራ የምስኪኖችታ ይረዳል ይደግፋል፣ ጠላት ይመታል። ይረዳሻል ይረዳሃል። አምናን የረዳህ እግዚአብሔር ያለፈውን ወር የረዳህ እግዚአብሔር ያረፈው ዘመን ያገዘሽ እግዚአብሔር ቀጣይን ወር ይረዳሻል። እጆቻችሁን አንሱና

ባለቀሽበት ጉዳይ ላይ ለጌታ አደራ በሰጠሽ ጉዳይ ላይ እረዳሻለሁ፣ እደግፍሃለሁ፣ አበረታሃለሁ፣ አልጥልህም፣ አልተውም። እኔ እግዚአብሔር እጅህን ይሻለሁ፣ ይልሻል። እስቲ አንድ ሰው እግዚአብሔር ይረዳል ይበለኝ። እስቲ እግዚአብሔር ይደግፋል ይበለይስ ኢየሱስ፣ ለዘላለም ጌታ። እግዚአብሔር አንድ ራእይ አሳይቶኛል። እኔን፣ ቤተሰቤን፣ የኔን ነገር፣ እኔ የምኖርበትን ምድር የሚያሳድድ አሳዳጅ ዘንዶ ዛሬ ይገደላል። አሳዳጅ መንፈስ ይመታል! ደስታሽን የሚያሳድድ ያንችን ዋና ነገር የሚያሳድድ ያንተን ዋና ነገር የሚያሳድድ ዛሬ ይገደላል። አንድ ሰው ጮሆ ይመታል ይበል። ኢየሱስ ጌታ አለ። አንድ እጅ፣ ቀኝ እጅ ለአንድ ደቂቃ ፈልጋለሁ። ሁሉ ሰው ከኔ ጋር አንድ ደቂቃ በመንፈስ ሆኖ እንዲጸልይ ይፈልጋለሁ። ዛሬ ምሽት፣ በዚህ ማለዳ ማክሰኞ በፈውሱ ፕሮግራማችን ላይ ከኔ ጋር ለመጸለይ እጃችሁን የዘረጋችሁ በዚህ ስክሪንም ባለም ሆናችሁ በመላው ዓለም ሆናችሁ አሁን እግዚአብሔር አንድ ጸሎት ያጸለይናል። በእምነት ይህን ጸሎ ከጸለያችሁ እመኑኝ ሰላሳው ቀን የበረከት ቀን ይሆንላችኋል። የሆነ ሰው ለምን አሜን አይለኝም? እየተከተለ ምንጭን የሚደፍን ይመታል። እየተከተለ የሚያጠቃህ ይመታል። የፍልስጤም መንፈስ ይመታል። መብዛትን የሚጠላ ዛሬ ይመታል። ሳቅሽን የሚጠላ ዛሬ ይመታል። በረከትሽን የሚያሰገኝ የሚያሰገይ ዛሬ ይመታል። እስቲ ከኔ ጋር ይመታል፣ ድገምና ይመታል። እስቲ እጃችሁ ከፋርጉና ይመታል። እጃችሁን ስጡኝ። ዘፍጥረት ምዕራፍ 26 ቁጥር 19 ላይ እንደዚህ ይላል የይስሐቅ ሎሌችን ምንጭን ጉድጓድን አገኙ ይላል። አውጣቸው እየወደቀው ያሉትን ምንጭን ጉድጓድን አገኙ ይላል። ፍልስጤማውያን መጡና ደፈኑባቸው ይላል። ዛሬ እየተከተለ ምንጭህን፣ በረከትህን፣ ሰላምህን ያንተ የሆነውን ነገር የሚደፍን የቤተሰብ መርገም ይመታል። አንተ እጅን አዘረጋም አዘረጋም በላውን እየተንቀሳቀሳችሁ ሰሜን ደቡብ፣ ምስራቅ ምዕራብ ምንጮች ሊደፍን የወጣ! የጨለማ እጅ የቤተሰብ መርገም ሰበርኩ መታውት

ራባባባስ ቬኖ ራሃባበስ እጃችሁ ከፋረ። እንዲህ ይላል ቁጥር አስራ ስምንት ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃን ጉድጓዶች ደግሞ አስቆፈረ። አብርሃምም ከሞተ በኋላ ፍልስጤማዊ ሰዎች ደፍኗቸው ነበርና አባቱ ይጠራቸው በነበረ ስም ጠራቸው። ቁጥር 19 ያልኳችሁ ቃል የይስሐቅም ሎሌዎች በሸለቆ ውስጥ ቆፈሩ፣ በዚያም ምንጭ የምንጭ ውሃ ጉድጓድ አገኙ ይላል። አጠገባችሁ ያለውን ሰው የተነገረህን ታገኛለህ በል። ተንቢበት የተነገረሽን ታገኛለሽ። በዚህ 30 ቀን ለአንድ ሰው የምተነብየው ትንቢት ይሄ ነው። የተነገረባችሁ የተተነበየባችሁ እግዚአብሔር ያላችሁን በኢየሱስም የምታገኙበት ወር ነው። የሆነ ሰው የከተከፈተውን በር ቪዛውን፣ በረከቱን፣ ፌበሩን፣ ሞገሱን እስቲ አንድ ሰው አገኙ የሚል ሰው ጨው አሜን ይበል። ጨብጡት፣ ጨብጡት አገኙ በላች። ጨብጡት ሁለት ሃሳባ በዚህ ወር በሉ ሲያኔ የተነገረህን ታገኛለህ። የሆነ ሰው ምንጭ አግኝቶ እዚህ መድረክ መጥቶ ሲመሰክራል። አቤት፣ አቤት፣ አቤት! አንድ አይነት ቦታ እየተሽከረከረ የሰለቸው ሰው በጌታ በኢየሱስ ክርስቶስም ዛሬ አንድ ትንቢት ተነብያለሁ፣ ከዚህ ቤት ሳትወጡ ምንጫችሁ ታገኛላችሁ። ኧረ አንድ ሰው አሜን ይበል። እየተከተለ ምንጭ ሽን የሚደፍን ይመታ። ኧረ አሜን በልና ውዘን ይመታ ይመታ እጄ ላይ ገባ ተረከብኩ በቃ ብለሽ ልታመሰግኝ ስቲ መጥቶ ከእጅሽ ወስዶ ሚነጥቅ ሚደፍን ሚያበላሽ በዚህ ሰላሳ ቀን እግዚአብሔር ከጠላት እጅ ነጥቆ ምርኳቹን ይሰጣቸው። ሕልም እየመሰላችሁ እንደዚህ እያላችሁ አፋችሁ ላይ እጃችሁን መስፍኔ፣ መስፍኔ፣ መስፍኔ አምላክ እግዚአብሔር ይሄን አደረገ እያላችሁ እጅሽ ስጪ ልባርክሽ። ምንጮች ይፍለቁላችሁ። ስምሽ ይቀየር፣ ታሪክህ ይቀየር፣ የሚያደክምህ ይመታ። የትኛውን ቦርደር ከፊት ይነሳ፣ እስቲ ከኔ ጋር አልፌ ሄዳለሁ። የሆነ ሰው የፊሊስጤም የጨለማን መንፈስ ታምናላችሁ። እጃችሁ ከፍ አድርጉ፣ አንድ ደቂቃ። በዚህ ወር እያላችሁ እንዲበል፣ በዚህ ወር የተነገረኝን ነገር እቀበላለሁ እረከባለሁ? እግዚአብሔር እጄ ላይ ያስገባል። እግዚአብሔር እጄ ላይ ያስገባል። እግዚአብሔር እጄ ላይ ያስገባል። ያለቀሽውን ነገር፣ የጸሌሽውን ጸሎት፣ በእግዚአብሔር ፊት የጮኾውን ጩኸት እረከባለሁ በል፣ ኮንፌሳር እረከባለሁ። ከዳቢሎስ እጅ እረከባለሁ። ከጨለማ እጅ እረከባለሁ። ከክፉ እጅ እረከባለሁ። ጤናዬን እረከባለሁ። መንታ ልጆቼን እረከባለሁ። ቪዛዬን እረከባለሁ።

አንድ ሁለት፣ እስቲ እጃችሁን አሳዩ። ሶስተኛውን ከማላት እያው እስራኤላውያን ከአራት መቶ 30 ዓመት በኋላ ማርና ወተት የምትፈ የምታፈሰዋል የምትሰጠ ምድር ከነዓንን ተረከቡ አልተረከቡ። በዚህ ሳምንት፣ በዚህ 14 ቀን፣ በዚህ 30 ቀን እግዚአብሔር ያስረክባቸዋል። ጸሎታችሁን ያስረክባቸዋል። እስቲ ያጠገባችሁ ያለውን ሰው ከፍታውን እረከባለሁ። ቅድሜ ዝም ብለህ እግዚአብሔር ያስረክበኛል ወይ? አራ አንድ ሰው ጮሆ አሜን፣ አራ አንድ ሰው አሜን፣ አጨምጭቡና አሜን በሉ እስኪ።